ብና ጅራት በስተኋላ ነው ይላል የሀገር ሰው። ዛሬ ደግሞ እንግዲህ ሄርሜላ ያዞን በዋን እያነባች እንግዲህ ታሪክ ታሪክ በሉት በቃ ጉደኛ ታሪክ ይዛ መጣለች። በእርግጥ ለኛ ለተመልካቾች ያው ግልጽ የሆነ ነገር ነው፣ ምክንያቱም ደግሞ ሁኔታዋ አክቷ ካብርሽ ጋር ስትገናኝ የምታሳያቸው ነገሮች ሁሉ ለኛ ግልጽ የሆኑን ነገር ነው። ዛሬ ደግሞ ለነዚህ ለነ ያቤል ለነብሩክ መታ አብርሽን አፍቅሬዋለሁ ከአብርሽ ጋ ነው ታሪኬን መጻፍ የምፈልገው፣ ከአብርሽ ጋ ነው፣ አብርሽ የኔ እንዲሆን ነው የምፈልገው፣ ከአብርሽ ፍቅር ይዞኛል የሚል ነበር። ዛሬ ደግሞ ለጂዎዎቿ ስትናገር የሰማሁት፣ በዚህ አጋጣሚ የገረመኝ ነገር የሄርሜላ አፈቅረዋለሁ ብላ መምጣት ለእኔ ያልገረመኝ፣ ምክንያቱም በፊትም ሁኔታዋ ድርጊቷ ያስታውቅ ነበረ። ይሄ ከጓደኝነትም ኖርማል ጓደኛው ነኝ ምናምን ከምትለው በላይ እንደሆነ ለእኛ ቅመሞች ግልጽ ብሎ የታየ ነገር ነው። ግን የገረመኝ ከሱ አፍቅር ያለው ብላ ዛሬ ያዞን በዋን እያነባች ከመጣችሁ በላይ የገረመኝ የነ አቤል ማሽቃበጥ፣ የነ ብሩክ ማሽቃበጥ እናንተ እናንተን ብሎ ደግሞ አገናኝ ኤጀንሲ እናንተ ሾኮት ያሞች ማለት ነው። በሩታ እጅ በልታችሁ የሩታን እጅ መንሳችሁ ትናንትና ካወቃችኋት ሴት ጋር አብራችሁ ሄርሜላን እንኳን አፈቀርሽው ለዚህ ነው እንዴ? እኛ እንደውም ሌላ ነገር መስሎን ነበረ። እንኳን አፈቀርሽው አብርሽ የሚፈቀር ልጅ ነው። አቶ አቤል ደግሞ እኔ ነግሬ አለው የሚሰማ ልጅ አይደለም። ከማትፈለግበት ቦታና ከማትፈቀርበት ቦታ ላይ ራቅ ብየው ነበረ። እንደማይፈለግ እንደማይፈቀር ነው አሁን ላይ እየገባኝ ነው። ያለው ልጁ ምን እንደሆነ አናውቅም። እንኳን አፈቀርው ምን የሚያስለቅስ ነገር የለም። ያኛውም ደግሞ ያማ ነው፣ ኪያ የሚባለው ደግሞ፣ እንኳን አፈቀርሹ እኔ ደስ ብሎኛል። አብርሽ እንደውም ጊዜውን እዛ ከሚያባክን ከአንቺ ጋር እንደም ህይወቱን ቢያስተካከል ጥሩ ነው። እንኳን አፈቀርሽ በማፍቀርሽ ደስ ብሎኛል። እናንተን ብሎ አገናኝ ኤጀንሲ ማለት ነው። ሙድረሸ ኮቲያ ማለት ነው። እናንተ ትናንትና በሩታ እጅ በልታችሁ ዛሬን የሩታን እጅ ነክሳችሁ፣ ዛሬ አብርሽን እንኳን አፈቀርሽው ከእናንተ አሁን የሚጠበቅ ነው። እንደው ምን አለ የልጅ አባት ነው። ተሄርሜላ ይቅርብሽ። አሁን ወደ ሚስቱም እንግዲህ ጊዜ ቢፈጅም ወደ ሚስቱ ይመለሳል። እየሄድሽበት ያለሽው መንገድ ጥሩ አይደለም። በእርግጥ ወድሽ አይደለም የሚያፈቀሽ ፍቅር። በእርግጥ ማያነገራችን ፈንጋችሁ ባይሆንም ከባለት ዳርጋ ግን እካደንም፣ እየሄድሽበት ያለሽው መንገድ ብሎ ሰው ይመክራል አይደል እንደጓደኛ። እንኳን አፈቀርሽው እናገናኝሻለን እንነግረዋለን የምታገኝበትን መንገድ አመቻችተን እንድታገኘውና ፍቅርሽ እንድትገልጭለት እናደርጋለን። ከማይፈለግበትና ከማይፈቀርበት ቦታ ነው አብርሽ እየደከመ ያለው። ምን እንደሆነ አናቅም። ልጁ ለምን ተፈቀረ የሚባል ልጅ አይደለም። አብርሽ በጣም ተወዳጅ ተወዳጅና በጣም ተፈቃሪ ሆን አረ እናንተን ብሎ እንደው ሲያናድዱ፣ በእግዚአብሔር እነዚህ ናቤል የሚሏቸው እንደ ቂጣ የሚገለባበጡ እናንተ ወንድ ናችሁ? አንቺስ ብትሆኚ ሴት አይደለሽ? ባለትዳር እንዴት ታፈቅሪያለሽ? እሺ አፈቀርሽ እንበል፣ እሺ ወደሽ ሳይሆን፣ እሺ ፍቅር አፈቀርሽ፣ እሺ ሳታቂም የሚሆን አፈቀርሽ እንበል። ሄርሜላ ታዲያ ምን ነው በአደባባይ አይን ካላወጣሽ? ባለትዳር ነው እንደው ለሱ ደስታ ያንተን ደስታ ነው የምፈልገው እያልሽ ስታሞጠም ውጭ ነው ምናይሽ። ታዲያ እሱን ደስታ ከፈለግሽ የእውነት አፍቅረሹ ከሆነ አሁን ላይ ወደ አንቺ እንዲያስብና ጭራሽ ደግሞ የባሰ ክፍተት እንዲፈጠር ዛሬ በሚዲያ ያንን አዞንባሽን ባሽን እያነባሽ የሴትነት ክብርሽን አውርደሽ አብርሽን አፍቅሬዋለሁ ብለሽ ፍጥጥ ብለሽ መምጣትሽ እንደው አሳፍርሽም። ሄረሜላ ደግሞ ታሪኬን ፍሩቸሪን አለች ከሱ ጋር ነው መጻፍ የምፈልገው። ከአቤል ጋር ጽፌም እንዴ አቤል አለ ወንደላጤ ማነው ብሩክ አለ ክያ አለ ከነሱ ጋር ጽፊም ታሪክሽን። ከባለ ተዳርጋ ታሪክ ይጻፋል እንዴ? ታሪክሽን ከአብርሽ ጋር ነው መጽሐፍ የምትፈልጊው? ይወደነ አፍቅረሸዋል፣ አፍቅረሽ ሞተሻል። የእውነት ባለክሽ በጣም አይናወጣሽ። ከአንቺ በላይ ደግሞ እነዚህ እነ ብሩክ እና አቤል የሚባሉ ባለጌዎች እናንተን ብሎ ጓደኞች። አንዴ ወደ ሩታ ባለፈው አሁን ሩታ ወልዳ ስገባ እዛ እያጨበጨባችሁ ነበር። ተገልብጣችሁ ደግሞ ወደዚችኛ ታጨበጭ ባላችሁ ከእናንተ የማይጠበቅ ነገር ማለት ነው። የእውነት በጣም ነው የገረሙ ቤተሰቦች። አራንቺ ሴትዮ ስነስርዓት ሽንያዥ ሄርሜላ ተብዩ አረተይ፣ አትቅለይ። የእውነት በጣም ነው ቅሌታም ሴት የሆን ሹ እዛ ጋር ወንደላጦሽ በዙሪያ ሽመልቶ ባለትዳር ላይ ፊጥ ብሎ መንጠልጣል ምን ይሉታል? የእናቴትሞት አብርሽን አታገኝም። አብርሽ የሩታ ብቻ ነው እመኝ በቃ፣ ወልዷል። ከዚህ በኋላ ወልዷል፣ ልጁ ያጓጓዋል፣ ሚስቱን ይወዳታል። ብዙ ዋጋ ከፍላለታለች። እንዴ ምንድን ነው በዚህ ልክ አይን ማውጣት አይደብርሽም እንዴ እንደ ለተመልካችስ ተመልካችስ አይደብርም? እንደ በውስጥሽ እንኳን ዋጥ አርገሽ አትይዥ። ማፍቀረሽ እንኳን ቢሆን ራሱ እንዲ አደባባይ ወተሽ፣ ትናንትና ሚስቴን ወዳታለሁ ከሚስቴ መቀጠል አለብኝ ትዳሬ እንዳስተካክል ሲልሽ፣ እችን ጠንስሰሽ መጣሽ እና ደግሞ ሌላ ታሪክ ይዘሽ መተሽ። ምን ብዬ እንደምነግራችሁ አላቅም። አብርሽን አፍቅሬ ያለው ፉቸሬን ከአብርሽ ጋር ነው መጻፍ ምፈልገዋለች። ምን አይነት ዋይን አውጣነች? እኔማ እንዴት እንዳስጠላሽኝ፣ እግዚአብሔርን እንዲ ያረ ስነ ስርዓት ሽንያጂ እሱ ራሱ አፍቅሬያታለሁ ብሎ ሲፈልግ ወደ አንቺ ምጣንቺ፣ ሴት ልጅ ነች፣ ክብርሽን ጠብቂ። እንደዚህ ያዞንባሽን እያነባሽ አፍቅሬዋለሁ። እትት እንዲያው አንቺን ለመስደብ ራሱ አተመች። የእውነት በጣም ነው የምታናድደው። በነገራችን የቤተሰቦችን የዛሬ ታሪኳ እንግዲህ ያው አብርሽን አፍቅሪያሉ አገናኙኝ ባካችሁን ሞቼስ አልገኝ ነው። እንግዲህ ታሪኳ ለእኛ እንኳን ለቅመሞች ግልጽ ነው፣ ከሁኔቷ ከድርጊቷ ገና ድሮ ነው የተረዳናት። ያው አብርሽ፣ እኔ ላይ ምንም ተጽዕኖ የፈጠረችው ነገር የለም ሄርሜላ ኖርማል ጓደኛዬ ናት ይላል እንጂ፣ ድርጊቷ ለእሱም ቢሆን ግልጽ ነው። ምንም የጓደኝነት ድርጊት አልነበረም ስታደርግ የነበረችው ለእሱም አውቆ ቢተኛ የተኛም ቢቀሰቅሱት አይሰማም ነው እንጂ ለአብርሽ ራሱ ግልጽ እኮ ነው ሄርሜላን ፍቅር እንዳለባት ታስታውቃለች ግን ምንድን ነው? እሱ ከአብርሽ ውጭ ወንድ የለም። ባለ ትዳር ወንድ ነው የ ምንድነው ፊጥ ማለት ሴቶች ላይ ሆናችሁ ነገር በዚህ ንክ መውረድ